አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በትበላችሁ እያልኩኝ እንግዲህ ተመልሼ መጥቻለሁ ማለት ነው። ያው ኢትዮጵያ ከገባሁ በኋላ አንድ ቪዲዮ ነው የሰራሁላችሁ። ኤርፖርት ላይ የተፈጠረውን ነገር አይታችኋል። ሱመያ በድጋሚ የሰራችልኝ ከዳችኝ፣ ጉድ አደረገችኝ ማለት ነው። ኤርፖርት ላይ ጠብቃለሁ፣ ልጆችን አሳያለሁ ምናም ብላኝ ኤርፖርት ስሯራት ግቢውን አስሽ ስፈልጋት አጠዋት መጣለሁ ብላ ቀረች። ከያሲንግ አይታችሁናል። ከዛ በኋላ በቃ ቪዲዮም አልሰራሁላችሁም ማለት ነው። ብዙዎቻችሁ ምን ላይ ነው ጠፋክ ምናምን እያላችሁ ነው ኮመንት ስርም። የተገናኘንም የመሰላችሁም አላችሁ፣ እንዳልተገናኘንም አውቃችኋል ብዙ ሰዎች ከመምጣቴ በፊት እዛ እያለሁ አትምጣ፣ ሱመያ ስትዋሽ ነው። አንተ ስትመጣ ወደ ኢትዮጵያ ስትገባ፣ እሷ ደግሞ ወደዛ ልትሄድ ነው። ተመልሰ ወደዛ ወደ የመን ልትሄድ ነው። ስለዚህ ይቅርበ እንዳትመጣ ዝም ብለህ ሳታወራ ሰርገን አርገብሮ ነበር። ግን አላስቻለኝም። በልጆች የመጠችብኝ ልጆችን ላሳይ ነው ስትለኝ፣ ምናልባት እውነት ከሆነ ብዬ አምኛት መጠኝ እኔም በኋላ ብቀር በእኔ ብታሳብስ ልጆቹ ከልጆቹ ያገባት በልጣበት ልጆቹን ሳይ ቀረ ብላ በዛ ብታሰብ አሁን ባልመጣም ኖሮ እንደዛ ብታሰቡ ላሳየው ነበረ፣ ግን ልጆቹ ማየት አይፈልግም። እሱ ማግባት የሚፈልገው እያገባ መፍታት የሚፈልገው ነው የምትለው እና እኔም ያንን እንትን ብዬ ትቼ መጣሁኝ ለጊዜው ካንስል አድርጌ መጣሁኝ እሷ ግን በቃሉ አልተገኘችም። ያለችውም ሰምታችኋል፣ ራሳችሁ ብዙ ነገር ነው እንደመ ያለችው እሷ የምትለው ው እናንተ መደሰማችሁት ብቻውን አንድ ላይ መጣሁ፣ ሚስቱን ሊያሳየኝ ነው አለች። ወላሂ እኔ ይዣት አልመጣሁም። ልጅቷን ይዣት አልመጣሁም። አግብቼ ምናምን ነገር እሷን ዋሽቼ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 ምን አይነት ውሸታም ነው በድጋሚ እሷ ልታስቀይማት ልታስከፋት ነው አግብተ ሚስትን ይዘመጣው እሷ ያለችውን ሰምተው እሷ ዩቱብ ላይ ወጣ ሰላም ነገረችኝ ብቻውን አይደለም የመጣው አረቧ ሚስቱን ያግባትን ይዟትን ይመጣው ከሷ ጋር አብሮ እየመጡ ነው ብላ ነገረቻት ሰላም እዛ ነበረች ከዛ በኋላ እንደልች አላቅም ኢትዮጵያ ትምጣ እዛውቱን አላቅም። አላቀም ተገናኝተን ነበር ፓስፖርቷን ሰጠዋት በቃ እኔ የመጣችሁ ለተንኮን የተከታተለኝ ነው ታልካ ነው ተልካ ነው ከሱመያ ጋር ተመካክሮ ነው እንደው የሚያሰብኩት ሱመያ ራሱ መታዘ የነበረች ነበር ይመስለኝ። እና ሱመያ ሌለችም ኢትዮጵያ ነች። ሰላም ግን እዛ ነበረች፣ አሁንም እዛትሆን እዚቱን አላውቅም። ይሄ ሁላ ተንኮን ለምን እንዳስፈለገ ብቻ እኔ እንጃ፣ ግራን የሚገባው እና የሰላም ችግር ምንድን ነው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 ከዚህ ውጪ ባልና ሚስት እንዲታረቁ የማትፈልግበት ምክንያት የለም። ብዬሽ የሚገርም ነው ብቻ እንጂ እንድንታረቅ ብትፈልግ ኖሮ ይህንላት እንኳን አሰላም ሰላም። ስለዚህ ሳስበ ሳስበ ምንድን ነው ሰላም እሷን እንዳገባ ትፈልጋለች ማለት ነው። ሰላም ግልጹን ውጭና አወድሃለው እኔን እንድታገባኝ ነው የምፈልገው ብለሽ ተናገሪ ችግር ካለብሽ እየርሽ እየዋሸሽ፣ መቼ ነው የአረቧን ልጅ የመጣሁት? እየታየሽ እንጋባ እንጋባ። እኔ ቪዲዮ ስርችት ተመልካቹ የሚያውቀው ነገር ነው። ሁሉም ነገር እኔ እያሳየሁ ነው በግልጽ የዋሸሁት የደበቅሁት ነገር የለም። ደብቆ ይዟት እየመጣ ነው። ባመጣት ኖሮ ቪዲዮ እየሰራ አልመጣም። ወጪ ሲነ ሄደው ቪዲዮ እየሰራ ቤት ወጪ ነው ይመልስልኛል። ምን አስዋሸኝ? አንዱ ለቪዲዮ ብሰራ የትኬቴን ይመልስልኛል አለቀ በአመጣት፣ ከእሷ ጋር አብሬ እየመጣሁ ነው። እናም ብዬ ቪዲዮ አልሰራም። መደበቁ ምን አስፈልገኝ? አልደብቀም። እንደውም በደንብ ቪዲዮ ይታይልኛል፣ በደንብ ገቢም አገኝበታለሁ። በአመጣት ኖሮ እያመጣዋት ነው። ከመምጣታችን በፊት ልንመጣ እየተዘጋጀን ነው እያልኩ ቪዲዮ እየሰራውኝ፣ ስንመጣ አብረን እየመጣ ነው ብዬ ቪዲዮ ስራ ነበረ። እኔ በአመጣት እያሳየው ቪዲዮ የቀረስኩ አመጣት ነበረ፣ አብረን የመጣ ነው እሷ እንደዚህ ያነ ቦታ አድርጌያለሁ ከሱ ጋር እንደዚህ ልገናኝ ነው ብዬሽ ምን እንትን እላለሁ ነው ግልጽን ተናግሬ ነው ትምለው በአመጣት የውሸት ፈጥራ እኔ የማምጣቱ ማሳብ አሁን ለማምጣት ማሳብ የለኝም። ሰርጉ ለመቼ እንደተቀጠረ ለመቼ እንደሆነ ቀረ ወይስ አልቀረም ምን ላይ እንደደረሰ ምንም የምታውቀው ነገር የለም። ምኑንም ሳታውቅ ዝም ብላ በድግ ብላ ይዟት እየመጣ ነው፣ ከሚስቱ ጋር እየመጣ ነው ብላ አወራ ሰላም። በጣም ነው ገርመው። በጣም ትገርሚያለሽ ሰላም። ይሄ ሱመያም ሊገባሽ ይችላል። ይሄ እሷ ውሸት እሷ ለምን ፈጥራ እንደዚህ እንደምታወራ እኔ ንፈልገ እንደሆ ራ ሳይነገርሽ ማወቅ ትችያለሽ። እኔና አንቺ በጭራሽ እንድንታረቅ የማትፈልገው ከሁሉም ሰው ሰላም ብቻ ነች። ኮመንታሮች እንኳን ሲቀየሩ ተመልካቾች በፊት እንዳታርቂው እንዳታሳየው፣ በአንቺ ላይ አግብተው ምናም ብሎ አንቺን ሲደግፉ ስማ ወጥቶልሽ ንግስት ብለውሽ አንግሰውሽ ከአባ ልብሶች ሰማይ ሰቅሎች እንዳታርቂ አድርገው ሲያሹ የነበሩት ኮመንተሮች እንኳን ተመልሰው በአሁኑ ካላሳይሽው ካልታረቅሽው ከእኛ ጋር ነው ጸበሽ የሚሆነው። እኛን እሱን ሳይሆን እኛን የዋሸሽን በቃሽ፣ ቀጣሽው የምትፈልጊውን ያህል በቃሽ ብለው ሙልጭ አርገው መክረው ዘክረው ለቀቁሽ። በኮመንትም እንዲሁም ደግሞ ተቆጥተው ሁሉም ሰድቦም እንድትፈሪ ሰብስክራይበራችን እናነሳለን እስከማለት ድረስ ሄደው አስፈራሮች። ምንም አንቺ የለሽ እና አንቺ ተመልካቾች ሳይሆን እያከበርሽ ልታሳይ የመጣሽ ለተመልካቾች ነው። ችግርሽን ሞተሽ የምታወሪው ስታለቅሽ ለነሱ መተሽ የምታለቅሽው የሆነ ችግርም ሲደርስብሽ ለነሱ የምትናገሪው ድረሱልኝ፣ እንዲያርጉልኝ፣ እንዲሰሙልኝ፣ ወቁልኝ ብለሽ የምትናገሪው ለተመልካቾችን ቤተሰቦች ናቸው። ግን ምንም እነሱን እየሰማሽ እያከበርሽ አይደለም። አንቺ አንድና አንድ ሰው ብቻ ነው እየመራሽ ያለው ሰላምና መሰሎቿ በውስጥ የሚመክሮች የተደራጁ ግሩፖች አሉሽ መሰል። ከተመልካቾችሽ ውጭ ከ200 ምናምን ሺህ ሰው ውጭ 200 ምናምን ተመልካች አለሽ። ቪዲዮ በመቶች እያዩት እያበረታቱሽ ስም እያወጡልሽ ብዙ ነገር እያሉሽ እያደረጉልሽ፣ አንቺ ግን ሰላም ምን እንዳደረገችሽ ብቻ ነው እንጂ እኔና አንቺን አለያይታ አንቺን ለወንድሙ ድረሽ አስቀምጣሽ ለምን እንደፈለገች ብቻ አላህ አለው፣ አላህ ያውቀው። በጣም ነው ይገርመው። ብቻ አንድ ቀን ይገባሻል ብዬ አስባለሁ። ሰላም የምትሰራልሽ ስራ ማለት ነው። እና እኔ ያላመጣኋትን ሚስቱን አረቧን አግብቶ ከአረቧ ጋር እየመጣ ነው ብላ ዋሽታ ነገረችሽ። የመን ድረስ ተከትለን እየሮጥሽ የምትመጣው አንቺ እንኳን ሳትመጪ ባለጉዳዩ ሳትጨነቂ እየሮጠች እኔ ድረስኩብ ቦታ የምትደርሰው እየሮጠች የምትመጣው ለአንቺ አስበው ይመስልሻል? በአሁኑ ሰዓት በአሁኑ ዘመን እንደዚህ የሚሆን ሰው አለ? እንደዚህ የሚሆን ዘመድ አለ? እንዲህ የሚሆን ቤተሰብ አለ? የለም። በአሁኑ ሰዓት በአፍ ቢመክሮሽ እንዲህ እንዲህ ቢሉሽ ነው የትኬት ከስራ ምን ብላ ለፍታ እዛ ድረስ መታ አፈላልገኝ ወይ ወሬ ለማቃበል ወይም ደግሞ እኔም ያሰብኩበትን ይሆን ነገር ምለውን ነገር ለማበላሸት በአንቺ አስበ እንዳይመስልሽ። ለራሷን የተጨነቀችው አሁን የገባኝ እኔ ለራሷን የተጨነቀችው ጭንቅ ነው ያላት እና ይግባሽ። ሰላም ለምን እንደዚህ እንደምታደርግ ማለት ነው። አንድ ቀን ይገባሻል፣ አንድ ቀን ይገባሻል። እንሻላ ለበነሱ እንደዚህ ሴራው እንደምትጠነስብሽ ስታቂ፣ እኔ አሁን ሰላም በደንብ ቀርባትና ባናገራት ይሄን ጊዜ እሷ አግባኝ ልትል ነው። በቃ እኔ እንፈልጋ እኔ እንጃ ወዳኝም ግን አይመስለኝም። ይሄን የምታረገው ወይ አንቺን ካንቺ ጋር የሆነ ነገር አላቸው፣ አንቺ ልትበቀልሽ ነው። እኔ የምፈልገው እንዳገባትም እንኳን ባትፈልግ፣ አንቺ የሆነ ነገር ሳታርጋት አትቀሪም። እኔ እኔ እንጃ ብቻ እኔ የሆነ ነገር አድርጋታለሁ ብዬ አላስብም። ሳላቀው ካርኩ ግን አላቀም ሳላስበው እሷን ያስቀየምኳት ወይም ያጠፏት ወይ የሆነ ከባድ ነገር አድርጌያት ጎድቻት ከሆነ እኔ አላውቅም። ግን አንቺ የሆነ ነገር አድርግሻት፣ አንቺ ዘመድሽ መስላ እባብ እየሆነችብሽ ነው። አንቺን እየተበቀለች ነው። ዘመድ መስላ ልክ ተበቀላች ስትጨረሽ ሊገባች ይችላል። ወይ ልትነግርሽ ትችላለች፣ እራሷ በምክንያት እንደዛ እንዳድርግሻት በምክንያት አንቺን እንደተበቀለች ስትናገር ወይ ምች ስታውቂው እስኪ ራስሽን በደንብ አስቢው። አንድ ቀን ተሳስተሽ ሳታስቢው ወይ ሰላም የምትወደውን ሰው አላይተሻት፣ ወይ ምትወደውን ሰው ቀምተሻት፣ ወይ ማይሆን ነገር አውርተሽ ትልቅ ችግር አድርሰሽባት ከሆነ በደንብ ለማስታወስ ሞክሪ። ሰላም አንችን ልትበቀል ነው፣ አንቺን የምትከተለው ማለት ነው። እንደዛ ብላ እንትን ያለችው እና ተመልካቾቼም በኔ ታናዳችሁ እሷ ያወራችሁ ወሬ ሰምታችሁ እንዴት ይዛት ትመጣለህ? ልጆችን ማየት ፈልገህ እንዴት አረቧን ይዘህ መጣህ? እሷን ለማናደድ ነው ያላችሁ፣ ጭራሽ በጭራሽ እኔ ይኸው በፈለጋችሁ ከፈለጋችሁ ከፈለጋችሁ ካላመናችሁኝ፣ አረቧ ዛውና ቪዲዮ ትስራ ካላችሁኝ፣ ቪዲዮ አሰርቼ ለቀላቸዋለሁ። ካላመናችሁኝ፣ ካመናችሁኝ፣ ወላሂ ይዣት አልመጣሁም። ከዚህ በላይ አልመድላችሁም እና ይዛት መተካል ብላችሁ የምታስቡ የምትገምቱ ካላችሁ ይዣት የመጣው መስሏችሁ ከሆነ ተሳስታችኋል። ይዣት አልመጣሁም አላምነክም የምትሉም ከሆነ ደግሞ እንዳልኳችሁ እዛው የመንቁጭ በላ ከምትፈልጉ ሰው ጋር ወይ ከአዋጋ ወይ ከአብድ ጋር ወይ ከአንድ ሰው ጋር ቪዲዮ ቀርጸው እለቅላችኋለሁ። እኔ አታምኑኝ ከሆነ ከአመናችሁኝ አመናችሁኝ እና እኔ እሷን እና ሱመያም ደግሞ እውነት መስሎሽ እውነት ከኔ ጋር ለመገናኘት አስበሽ የእውነት ልጆቼ ልታሳይ ፈልግሽ ሰላም ባወራችልሽ ወሬ ብቻ አምነሽ የሰላምን ወሬ ተቀብለሽ የሰላምን ወሬ ተቀብለሽ አርቧ ስለመጣች ነው ያልሄድኩት፣ ኤርፖርት የቀረሁት ብለሽ ከሆነ ይህ በምትፈልጊው ነገር ላሳምነሽ እችላለሁ ማለት ነው። እዛ እንዳለችም አስቀረጫ ያስለቀልሻለው ቪዲዮ ከመንሽ እሷ እንዳልመጣች ብቻ እንደመጣው ካመንሽና ሀሳብሽን ቀይረሽ አሁንም ልታገናኘኝ ወይ ልትገናኝ ፍላጎቱ ካለሽ አሁንም ከዚህ ቪዲዮ በኋላ ያንቺ መልስ ትጠብቃለሁ ማለት ነው። አገናኛለው የምትይ ከሆነ እኔ አንቺ እንደሰራሽልኝ ኮመንቶቹ እንደሚሰርቡሽና እንደሚረግሙሽ፣ አልረግምሽም፣ የልጆቼ እናት ነሽ። አልሰድብሽምም፣ ያው ግፋቢል ምንም ነገር አድረግሽኝ በቃ ያለው መለያየት ነው፣ እለይሻለው። በቃ ተስፋ ቆርጭ ተውሻለው እንጂ ወጥቼ እዚህ ክፉ ነገር ስላንቺ አላወራምም፣ አልሰድብሽም፣ ምንም አለም አረግምሽም። የልጆች ናስሎች ለልጆች እስቲ ኑሪ። አንቺ እኔ ላይ መጥፎ ሆነሽ እንደዚህ ብታደረገኝም ልጆቼ ምንም አያውቁም። አንቺ ነሽ እንጂ ይዘሻቸው የምትሮጪው፣ እነሱ ከአባታቸው አንገናኝም አባታችን አስቀይሞናል ብለው ያሉት ነገር የለም። እኔ እውነት መስሎኝ ያምኘሽም ነበረ ግን እንዳላገባም ፈልግሽ እንደዛ ምንዳረግሽ እሺ፣ አላገባም ሚወት ትቻት መጥቻለሁ፣ አለሁ። አሁንም ሀሳብሽ የምትቀይሪ ከሆነ አሁንም ጊዜ ሰጥሻለሁ። መልስ ስጭኝ ውጭና፣ እሺ፣ ያገናኛለ ምት ከሆነ እሺ፣ ያገናኛለ ምት ከሆነ ውጭና መልስ ስጭኝ። አገናኝ ልጆቹን አንቺ እንኳን ባትፈልግ፣ ልጆቹን አገናኝ። አንቺን መገናኘት ከፈለግሽ አለ ሳለ መንገዱ ክፍት ነው። እኔ አንቺን አልፈልግሽም፣ አንቺን ማግኘት አልፈልግም። እንደዚህ አድርገሽ ነው ያልከው። አንቺ ጋር ምናምን አልፈልግም አላልኩም አልልምም መመለስም ፍላጎትም ካለሽ ተመለሺ ነው ብዬ አመቱን በሙሉ ይቅርታ እያልኩ ትጠይቅሽ ስለምንሽ የነበረውን ማለት ነው። ከሴት ስራ ያወጣም የትም ቦታ ሲሄድ ከሴት ጋር ይመጣዋልሽ። ያው ትቼ ያለሁሽ ዛሬ ይኸው ብቻዬን መጣሁ በቪዲዮ ሁሌ በቪዲዮ ሲመጣ ከሴት ጋር ይመጣዋልሽ። ያው ዛሬ ብቻዬን መጥቻለሁ። ብቻዬን ነው ያለሁት። ብቻዬን መጥቻለሁ። ያው አረቧን ትቻ ትመጥቻለሁ። የተናገርሽው መልስም ሳስበውም እውነትችም ሊሆን ይችላል። ሰላም የሌለ ነገር ብላ ሞልታሽ፣ እውነትም እኔ ከአረቧ ጋር ሆነሽ እኔ ከአረቧ ጋር ሆኜ እኔ ማግኘት እንዳልፈለግሽም እሺ፣ አመንኩሽ። አልፈለግሽም እንበል ስላልፈለግሽም ነው አመንን። ግን ይኸው እኔም መልሼ መልስ ሰጠሁሽ፣ አሳመንኮሽ በምትፈልጊው መልኩ አረቧ ከኔ ጋር መታለች ወይስ እዛ ነው ያለችውን በምትፈልጊ መልኩ ካላመንሽኝ ጠይቅ ማላም ከፈለግሽ ወላዬ አብራኛ አልመጣችም ብዬም እየልሻለሁ። እዛ መኖራን ማረጋገጥ እፈልጋለሁ ካልሽ በቪዲዮ አረጋግጥልሻለሁ። ከምትፈልጊ ሰው ጋር ቪዲዮ እንዲቀርጹ ሰላም እዛ ከሆነች ከእሷ ጋር እንድትቀርጽ አረግልሻለሁ፣ ከፈለግሽ ማለት ነው። እሱን እርግጠኛ ሆነሽ መተሽ ልጆች የምተሰኝ ከሆነ አንቺ የምትመጪ ከሆነ አለወሳለን እና መልስሽን ጠብቃለሁ ሱመያ። ተመልካቾችም አትራገሙ ጭራሽ በተራገማችሁ በተሳደባችሁ ሰዓት ይብስባታል። የእሱ ደጋፊዎች ናቸው በአማርኛ የጻፉልኝ፣ የእሱ ደጋፊዎች ናቸው የሚሰድቡኝ ብላ እየተበሳጨች እነሱን ለማበሳጨት ይናደዱ በማለት እናንተን ለማበሳጨት ይብስባታል አስባ ልታገናኘኝ ወደተገናኝ አስባ ከሆነ አሳቧን እንድትቀይርም ሊያደርጋት ይችላል ማለት ነው። እና ኢንሻአላህ እሺ አርጎ አይለችም ተጠራጥሪ ነው እና ሰላም ስለነገረኝ እውነት መስሎኝ ነው ብቻን ከመጣክ እገናኛለሁ ብለሽ መታሰቢ ከሆነ ይሄው ብቻ ነው የመጣሁት መልስሽን እጠብቃለሁ ከዚህ ቪዲዮ በኋላ ማለት ነው ከመጣሽ ተጠብቅሻለሁ ካልመጣሽም ከዛ በኋላ አላህ ያለውን የሚሆነው ብዙቻችሁ እዛው ተመለስና አግባ ስትዋሽ ነው ሱመያም ስትሉ ነበረ ተስፋ አልቆርጥም አሁንም እድል ሰዓት አለው እጠብቃታለሁ። ከዚህ ቪዲዮ በኋላ የምትመልስልኝ ምላሽ ከሰማው በኋላ ነው እኔ መወስነው፣ መወስነው ካሁን በኋላ ማለት ነው። እንደዚህ ሲል ደግሞ በቃ እስኪ ምን እንደሚወስን ያለው ብለሽ ሌላ ሀሳብ እንደማትቀይሪ ተስፋ አድርጋለሁ። ምን ሊወስን ነው እንደዚህ ያለው ብለሽ ሌላ ነገር እንዳትፈጥሪ እና ውድ ቤተሰቦቻችን ያው እናንተንም በጣም ከልብ ነው ማመሰግነው። አላህ ይስጣችሁ ስላሰባችሁልኝ ሁላችሁም ማለት ነው። ሁላችሁም ተመልካቾች አዝናችሁልኝ ሱመያን ስሰድቧ ስትቆጣቱ ነበር ስትመክሯት ነበር። የተገናኙ ልጆቹን አሳዩ ነግረንክ ነበረ። የሚሰድቡኝም አሉ። በተለይ ኦሮምኛ ቻናል ስር ሞለጭ አንተ ፋራ አንተ በግ እሷ በመራች ቦታ ትሄዳለ። እኔ ለልጆቼ ስል ምንም አደርጋለሁ። ምንም ብትሉኝ ምንም አይመስለኝም። ይህኑን ለማድረገው ለልጆቼ ነው። ለምን ትከተላታለ ምናም ይሉኛሉ። እና እናንተንም ከልብ አመሰግናለሁ። ሁላችሁም ለእኔ አስባችሁ ነው ተናዳችሁ፣ መሰድቡኝም ለእኔ ያስባችሁ አስባችሁልኝ፣ ይጨነቃችሁልኝ ሁሉ ከልብ አመሰግናለሁ። እስካሁን ወር ያበዛባችሁ ስላዳመጣችሁኝ፣ ስለተካተላችሁኝ ክበሩልኝ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አሌይኩም ረቱላ በረካቱ ባይ ባይ።